ሰላም ጤና ይስጥልን፣ እንዴት ናችሁ? ዛሬ እንቁላል ምጥሉ እና ማይጥሉ ዶሮዎችን እንለያለን። በምንድን ነው የምንለየው? ጭንቅላታቸው ላይ ባለው ኮምብ ማለት ነው። ይኸውላችሁ ይህ ቀዩ ስጋ ማለት ነው። ለምሳሌ እነዚህ አሁን ይኸውላችሁ፣ በደም ሲሞላ ጭንቅላታቸው ይሄ ኮምብ በደም ሲሞላ እንቁላል ጣይ ናቸው ማለት ነው። እዚህ ቤት ውስጥ አሁን ይኸውላችሁ ሶስት ዶሮ አለች። እዚህ ክላስ ውስጥ በዚህና በዚህ ክላስ መሃል ሶስት ዶሮዎች አሉ። ይወላችሁ ቀጣይ ያሉትም ይው ይወላችሁ፣ እዚህ እዚህ ውስጥም ሶስት አለ። ሶስቱም ይወላችሁ እንቁላል ጥሏል ማለት ነው። እዚህ መስመራውን ይወላችሁ፣ ሶስቱም ጥሏ ሶስት አሁን እዚ ጋር አንድ ነው ይጣሉት። እዚ ጋር አንድ እንቁላል ነው ይጣሉት። ምን ችግር አለ? ይወላችሁ ጭንቅላታቸውን ይው እንግዲህ ይወላችሁ ጭንቅላታቸው ዳለቻ ነገር አለ ይሁን የዚህኛው ነው ይወደው ለዳለቻ፣ የዚህና የነዚህ እንቁላል ጣዮች ይሁን፣ ልዩነቱ ይሄኛው ቀይ ነው በጣም ይወላቸው፣ ብለቬዘን በደንብ በደንብ ሲሞላ እንቁላል ጣይ ናቸው ማለት ነው። ለምሳሌ ይሄኛውን አያችሁ፣ ያለ አንድ እንቁላል ነች። እዚህ ውስጥ እቺኛው ነች የጣለችው ማለት ነው። እዛ ውስጥ የቀሩት ሁለቱን ያቸው ያቸው ስለዚህ እንቁላል ምርትን ምን በማየት እናውቃለን ማለት ነው። ኮምባቸን ጭንቅላት ላይ ያለው ስጋ በማየት ይሄው። እዚህ ጋር ሶስት እዚህ ጋር ሶስት ምርታማ የሆኑትን ማየት እንችላለን። ገና አሁን ስንት ሰዓት ላይ ነን? ከጠዋቱ ሦስት ሰዓት ነው። ከሶስት ሰዓት እስከ አምስት ሰዓት መሀል ሁሉም ኮምፕሊትሊ እንቁላልን እየጠላሉ ማለት ነው። ስለዚህ የማይጥሉት በምን እናውቃለን? በጭንቅላታቸው ላይ ባለው ስጋ እናውቃለን ማለት ነው። አያችሁ

ሶስት አለ። ሶስቱን ጥሏል ማለት ነው እ ለምሳሌ አሁን ከነዚህ ሶስቱን እንጠብቃለን ቢኮስ ኖርማል ናቸው። እንቁላል ጣይ ዶሮችን እንዴት እንለያለን? በጭንቅላታቸው ባለው ኮምብ እንለያለን ማለት ነው። ለምሳሌ አሁን አንዱ ላሳያችሁ። ለምሳሌ የዚችኛዋን የዚችኛዋን ነው የዚችኛው ወደ ዳለች አይዳል አያችሁ፣ ይሄ ማለት እንቁላል ጣይ አይደለችም ማለት ነው። ማለት ወይ በሳምንት ሰባት ቀን ሳይሆን ወይ ሶስት ቀን ነው የምትጥለ ማለት ነው። ሌላ ደግሞ ላሳያችሁ። ከሰባቱን ሰባት ቀን የምትጥል ማለት ነው። ለምሳሌ ደም የተሞላ ለምሳሌ ይችኛዋን ያት እነዚህን ያቸው በቃ የላቸው እንቁላልጣይን እንዲህ መለየት ትችላላችሁ። አሁን እስቲ የነዚህን የነዚህንና ይወላችሁ የነዚህን ኮምቢና የዚህኛው ይወላችሁ ይወላችሁ በከለር በምንም አይመሳሰልም ማለት ነው። ሌላ ላሳያችሁ። አሁን ያሳያችሁ ቦታ ላይ ከተመለስን ማለት ነው። ይወላችሁ እነዚህ እንቁላል ጣይ ናቸው አልኳችሁ። አንድ ቤት ውስጥ ሶስት ዶሮ ነው ያሉት። አሁን ሰዓት ሶስት ሰዓት አልሆነም። የወላችሁ ሁለት እንቁላል ጥሏል ማለት ነው። አንድ ይቀራል። ለምሳሌ እነዚህን እያቸው፣ እነዚህ እያቸው፣ ጭንቅላታቸው ይናቸው። ሶስቱም ጥሏል ማለት ነው። የወላችሁ አያችሁ፣ ሶስቱንም ጥለዋል ማለት ነው። ለምሳሌ እዚህ ጋውን አንድ እንቁላል ነው ያለው። እዚህ ውስጥ ያሉት እነዚህ ሶስቶቹን እያቸው። ይሄ ይሁን ጭንቅላቱ እንዴት እዳለች? አንዱ ነው እ የዚህችኛውንም ይሁን እነዚህ እየጣሉ አይደለም ማለት ነው እየጣሉ ያሉና ለምሳሌ ሌላ አላሳያቸው። አሁን እዚህ ጋር ሁለት አለ። እነዚህ በደንብ እያቸው። ላቸ እዚህ ጋ ደግሞ ሶስት እንቁላል አለ። እዚህ ጋ ሶስት አለ። እዚህ ውስጥ ሶስት ዶሮ አለ። እዚህኛው ቤት ውስጥ ማለት ነው ሶስቱ እንዳሁን እንዳልኩ ጭንቅላታቸው ያለው ነገር ነው። በሌላ ቪዲዮ እንገናኝ መልካም